የሃይል ወስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም ሚዜ ሰው ሆነ። ሰላም የእግዚአብሔር ቤተሰቦች እንደምን አርፍዳችኋል! እንኳን ለዳግም ትንሣኤ በዓል በሰላም አደረሳችሁ። ለአንድ ሰዓት ያህል አብረናችሁ የምንቆየው ባልደረባዬ ደመላሽ ኃይለማርያምና ትዕግስት ታፈረ ነን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በማህበረ ቅዱሳን እየተዘጋጀ የሚቀርብላችሁ ሳምንታዊ መንፈሳዊ መርሃ ግብራችን ነው። ዛሬም ካለፈው ልዩ የትንሣኤ ዝግጅት በይደር ያቆየነውን ይዘንላችሁ ቀርበናል። ወደ ፍኖተ ሰላም ከተማ ፈለገ ሰላም ቅዱስ ጊዮርጊስ ቤተ ክርስቲያን እንወስዳችኋለን። የመጀመሪያው ዝግጅታችን የሚሆነው ትምህርተ ሃይማኖት ነው። መጋቢ ሐዲስ ወብሉይ አእምሮ ዘውዴ ሰላም ለእናንተ ይሁን በሚል ርዕስ ያስተምሩናል። ትምህርቱን አብረን እንከታተል። በየቤታችን የተሰናዳውን ለስጋችን የሚሆን ማዕድ እየተመገብን እዚህ ከኛ ቴሌቪዥን የሚቀርበውን መንፈሳዊ መርሃ ግብር እንድትከታተሉ እንጋብዛችኋለን። በድጋሚ እንኳን ለዳግም ትንሣኤ በዓል በሰላም አደረሳችሁ። ተመልካቾቻችን በእግዚአብሔር ፍጹም ፍቅርና ሰላምታ እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ሰነበታችሁ? አሜን። እስከዚህን ሰዓት በሰላምና በጤና፣ በፍቅርና በአንድነት ይጠበቀን የአባቶቻችን የቅዱሳን አምላክ ቅዱስ እግዚአብሔር ክብርና መስጋና ለገናናው ስሙ ይሁንልን። ስሟን ስንጠራት ፈጥና ደራሽ ጎደሎ ሙያችን የአምላክ እናት ትንቢተ ነቢያት ስብከተ ሐዋርያት እህተ መላእክት መሰረተ ሕይወት መዝገበ በረከት እማ አምላክ ወላዲት አምላክ ስሟ በፍጥረት አንደበት ሁሉ የተከበረና የተመሰገነ ይሁንልን። ዛሬ እግዚአብሔር በወደደና በፈቀደ መጠን ረድኤተ እግዚአብሔርን አጋዥ በማድረግ በመንፈስ ቅዱስ ምስጢር ገላጭነት የትምህርታችን መነሻ ኃይለ ቃል የሚሆነው የቅዱስ ዮሐንስ ወንጌል ምዕራፍ 20 ቁጥር 26 ከምናገኘው ኃይለ ቃል በመነሳት የዕለቱን ትምህርት እንመማራለን። የጥበብና የማስተዋል ባለቤት የአባቶቻችን አምላክ እግዚአብሔር ለአባቶቻችን ጥበብና ማስተዋልን ያደለ ለኛም ጥበብና ማስተዋልን አድሎ የራቀውን አቅርቦ የለቀቀው የረቀቀውን አጉልቶ ያስተምረን ዘንድ ቅዱስና መልካም ፈቃዱ ይሁንልን። የትምህርታችን መነሻ ሀይለ ቃል ሰላም ለእናንተ ይሁን የሚል ይሆናል። የዮሐንስ ወንጌል ምዕራፍ ሀያ ቁጥር ሀያ ስድስት ላይ የምናገኘው ሀይለ ቃል ነው። ይህን ሀይለ ቃል የተናገረው አምላካችን መድኃኒታችን ኢየሱስ ክርስቶስ ሦስት መዓልት ሦስት ሌሊት በከርሰ መቃብር አድሮ ከተነሳ በኋላ ሰላም ለተወሰደባቸው ቤታቸውንና ልቡናቸውን ዘግተው በሐዘንና በፍርሃት ለነበሩት ለደቀ መዛሙርቱ የተናገረው ቃል ነው። ጌታችንና መድኃኒታችን ኢየሱስ ክርስቶስ ሶስት መዓልት ሶስት ሌሊት በከርሰ መቃብር አድሮ የመነሳቱ ምክንያት እንዲህ ነው። ምናልባት ይህን ቃል ብዙ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ሶስት መዓልት ሶስት ሌሊት በከርሰ መቃብር አደረ ስንል ብዙ ሰዎች ከቃላት ያለፈውን ትርጉም ስለማያውቁት በዚሁ አጋጣሚ ይህን ቃል ለመናገር ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሶስት መዓልት ሶስት ሌሊት በከርሰ መቃብር የማደሩ ምሥጢር ሰለስቱ አንደኛ ሰለስቱ ድዋን ይሁለሰብ ሶስት የሰው ባላጋራዎች ጠላቶች አሉ። እንዲሁም ጠላቶች የተባሉ የሰው ልጅ ጠላቶች የተባሉ አንደኛ ኀጢአት ሁለተኛ ሞት ሶስተኛ ፍዳ ናቸው ሶስት መዓልትና ሶስት ሌሊት በከርሰ መቃብር ጌታችንና መድኃኒታችን ኢየሱስ ክርስቶስ ማደሩ ሞትን ፍዳን ኀጢአትን ከሰው ልጆች እንዳጠፋ ለማጠየቅ ነው እኒህንም ሶስት ነገሮች በሶስት ቦታ አጥፍቷቸዋል ኀጢአትን በቆሮንቶስ በረሃ አርባ መዓልትና አርባ ሌሊት ሲጾም ሦስቱን አረስታ ስስትን ፍቅረ ነዋይን አጥፍቷል። ሞትን በይለት አረብ በመል ተመስቀል በተሰቀለ ጊዜ በሞቱ ሞትን ሽሯል። ሞተ ከመይስ አሮ ለሞት ሞትን ዲያብሎስን በሞቱ ይሽረው ዘንድ የማይሞት መለኮት በስጋ ሞተ። ሦስተኛ ፍዳ የሚባለው ሊቁ ቅዱስ ቄርሎስ አስተፈረ ኃጢአተ በዲ በምር ወሳረ መርገመ በዲ በጸ መስቀል ዋብጠለ ሞተም ሲኦል ወነሰተ ሙስና ሙስተ መቃብር በምድር ላይ ኃጢአትን አጠፋ፣ በመስቀል መርገምን ሻረ፣ በሲኦል ውስጥ ሞተን አጠፋ፣ በመቃብር ውስጥ ሙስና መቃብር ፈርሶ በሰሶ መቅረትን ፍዳን ቁራኝነትን አጠፋ ብሎ እንደተናገረ እኒህን ሦስቱን የኃጢአት መንገዶች ለማ ጥፋት ሦስት መዓልትና ሦስት ሌሊት በከርሰ መቃብር አድሯል። ሌላው ኃጢአት ወደዚህ ምድር የመጣው በሦስት ወገን ነው። በአዳም በሔዋን በሰይጣን፣ ሌላው አሁንም ኃጢአት የሰው ልጆች እየገዛ ያለው የሰው ልጆች ከእግዚአብሔር እየለየ ያለው የሰው ልጆች እየገደለ ያለው በሦስት በኩል ነው። በሐልዮ በማሰብ፣ በነቢብ በመናገር፣ በገቢር በመስራት፣ በሦስት በኩል የመጣውን ኃጢአት እንዳጠፋና ወደፊትም በነቢብ፣ በገቢር፣ በሐልዮ የመጣውን ኃጢአት አትፍጠን በትንሣኤ አምነን እንኖር ዘንድ መድኃኒታችን ኢየሱስ ክርስቶስ ሦስት መዓልትና ሦስት ሌሊት በከርሰ መቃብር አድሮ የመነሳቱ ምሥጢር ይህ ነው ብለው ሊቃውንተ ቤተ ክርስቲያን ያስተምራሉ። ሦስት መዓልትና ሦስት ሌሊት በከርሰ መቃብር አድሮ ከተነሳ በኋላ ለደቅ መዛሙርቱ ሰላም ለእናንተ ይሁን ብሏቸዋል። ይህንን ቀን ዳግም ትንሳኤ ብለን እንጠራዋለን። ዳግም ትንሣኤ ብለን ይጠራንበት መድኃኒታችን ኢየሱስ ክርስቶስ በዕለተ ትንሳኤ ወዲያውኑ ከሙታን ውሃይ ጸረ እድሜ ለርሱ ፈጥኖ እንዲል ውሃይ ጸረ እድሜ ለርሱ እንዲል በመቃብር ብዙ ሳይዘገይ በሦስተኛው ቀን በትንቢት እንደተናገረ ፈጥኖ ከተነሳ በኋላ ለደቀ መዛሙርቱ ሁለተኛ ተገለጸላቸው። መጀመሪያ ጌታችን መድኃኒታችን ኢየሱስ ክርስቶስ ተነስቶ ለሐዋርያት ሲገለጥላቸው ቶማስ አልነበረም። እንደገና በስምንተኛው ቀን ሁለተኛ ሲገለጽላቸው ቶማስ አብሮ ነበረ። ስለዚህ ዳግም ትንሣኤ ያልንበት ሁለተኛ ትንሣኤ ኑሮ ሳይሆን ክርስቶስ ከሙታን ተለይቶ ከተነሳ በኋላ ሁለተኛ ለደቀ መዛሙርቱ መገለጡን ሁለተኛ ትንሣኤ እንለዋለን። በዚህ ቀን ቶማስ ከደቀ መዛሙርቱ ጋር አብሮ ሳለ ወንዘ ጽሁት መጽአ ጊዜ ኢየሱስ ወቆመ ማእከሎሙ ወይቤሎሙ ሰላም ለኩልክሙ በተ ደቀ መዛሙርቱ አይሁድን ፈርተው ቤት ዘግተው ተቀምጠው ሳለ ጌታችን መድኃኒታችን ኢየሱስ ክርስቶስ በዝግ ቤት ገብቶ ለደቀ መዛሙርቱ ሰላም ለእናንተ ይሁን አላቸው። መድኃኒታችን ኢየሱስ ክርስቶስ ቤት ክፈቱልኝ ሳይል ጎድጉድ ወይትረኃው ለክሙ በር አንኳኩ ይከፈትላቸዋል፣ ለምኑ ይሰጣቸዋል፣ ብሎ ያስተማረ አምላካችን በር ሳያንኳኳ በዝግ ቤት የገባበት ራሱን የቻለ ምሥጢር አለው። ዝግ ቤት የሚለው ሲተረጎም አንደኛ ዝግ ቤት የሚለው ማኅጸነ ድንግል ማርያምን ነው። ይህንም አስቀድሞ ነቢይ ቅዱስ ሕዝቅኤል በትንቢቱ ትንቢተ ሕዝቅኤል ምዕራፍ አርባ አራት ቁጥር አንድ ላይ አዲስ አዳራሽ በአዲስ መቆለፊያ ተቆልፋ አየው። ተዘግታ ትኖራለች ማንም አይገባባትም የኃያላን ንጉሥ ገብቶባታልና ብሎ ስለ እመቤታችን ትንቢት ተናግሮ ነበረ። ያንን ትንቢት ለመተርጎም መድኃኒታችን ኢየሱስ ክርስቶስ ከእመቤታችን በህጹ በህቱም ድንግልና ተጸንሶ በህቱም ድንግልና መወለዱን፣ እመቤታችን ማኅተመ ድንግልናዋ ሳይለወጥ መድኃኒታችን ኢየሱስ ክርስቶስን ወልዳ ዘላለማዊት ድንግል ሆና መኖረዋል። ጠየቅ በዝግ ቤት ገባ። ስለዚህ ዝግ ቤት የተባለ የመቤታችን ማሕፀን ነው። ይህንም ቅዱስ ኤፍሬም በሐሙስ ውዳሴ ማርያም ሆይትሰ ድንግል ኢቲ እንተወለደት ለነ መድህነ ኆኅት የተባለች በር የተባለች ደጃፍ የተባለች በአዲስ ቁልፍ የተቆለፈች አደራሽ የተባለች አምላካችን መድኃኒታችን መብላ ህይወት ስቴ ህይወት የሚሆን አምላካችንን የወለደችልን ድንግል ማርያም ናት ብሎ ተርጉሞታል። ስለዚህ ዝግ ቤት የሚለው የእመቤታችንን ማሕፀን ያመለክታል። ሌላው በዝግ ቤት ገባ የሚለው ዝግ ቤት የተባለው የቶማስ ልቡና ነው። ቶማስ ከማመን ዘግይቶ ልቡናውን ዘግቶ የጌታችን የመድኃኒታችን የኢየሱስ ክርስቶስ ትንሣኤውን አላምን ብሎ ነበረ። የተወጋ ጎኑን የተቸነከረ እጅና እግሩን ካላየው አላምን ብሎ ስለነበረ የተወጋ ጎኑን የተቸነከረ እጅና እግሩን አሳይቶ ባለማመን የተዘጋውን የቶማስን ልቡና ከፍቶ እንደገባ ቶማስን እንዳሳመነው ያጠይቃል። በተዘጋ ቤት ገብቶ ቶማስ እጅህን አምጣና የተወጋ ጎኔን የተቸነከረ እጅና እግሬን ዳሳለው። ቶማስም ገቦ መለኮትን በዳሰሰ ጊዜ እጁ ተቃጥላለች። ለምን የቶማስ እጅ ተቃጠለች ስንል ራሱ እሳት ነው። አባ ሕርያቆስ እንዲህ ነው የሚገልጸው፤ ገጹ እሳት፣ ልብሱ እሳት፣ ክዳኑ እሳት፣ እፎኑ እያዋየች አካሉ እሳት፣ ልብሱ እሳት፣ መጎናጸፊያው እሳት ሲሆን መለኮትን በሥጋ ስትወልጂ እንደምን አላቃጥለሽም ብሎ የእመቤታችንን ማሕፀን ያደንቃል ወይም መቤታችን ጌታችን ጸንሳ በሕቱም ድንግልና ጸንሳ በሕቱም ድንግልና መውለዷን አባ ሕርያቆስ ይህን እንዲህ ብሎ ያደንቃል። ለምንቶ ማስጠቃጠለ ስንል እሳት በላይ ላማፀያን ለሚያምጹ ለሚክዱ ለማያምኑ የሚያቃጥል እሳት ነው። እሳት ማሕያዊ ለርቱዓነ ልብ ለእለ ገብሩ ፈቃዶ ፈቃዱን ለሚያደርጉ ሕጉን ለሚፈጽሙ ደግሞ የሚያድን እሳት እንደሆነ ለማጠየቅ ቶማስ ሳያምን ስለዳሰሰው ተቃጥሏል። አምነው የሚቀበሉ ሰዎች ደግሞ አይቃጠሉም ለማለት እመቤታችንን ብጽት አንቲን ተታምን ቃለ ዘ ነገሮች የመሀበ እግዚአብሔር ከእግዚአብሔር የሚሆነውን ነገር ያመንሽ አንቺ ብጽት ነሽ። ይኩነኒ በከመ ትቤለኒ ወነ ያመቱ ለእግዚአ ኩሉ እኔ የእግዚአብሔር ባሪያው ነኝ አገልጋዩ ነኝ፣ እናቱ ነኝ፣ ገረዱ ነኝ፣ ይሁንልኝ ብና አምና ስለተቀበለችው እመቤታችን አላቃጠላትም። ቶማስ ግን ስላላመነ አቃጥሎታል። በመጨረሻው ግን ቶማስ አምላክነቱን አምኖ በቶማስ የተዘጋው የቶማስን ልቡና ከፍቶ አሳምኖ በቶማስ ልቡና ገብቷል ማለት ነው። የመጨረሻው ቶማስን ያቃጠለበት ምክንያት ለሚያምኑብኝ መንግሥተ ሰማያትና አወርሳቸዋለሁ ለማያምኑብኝ ሩቅ ቢሲ ወልደ ዮሴፍ ለሚሉኝ ደግሞ እሳተ ገሃነምን አወርሳቸዋለሁ ሲል ቶማስ ሳያምን ተቃጥሏል፣ ካመነ በኋላ ድኗል። ስለዚህ በዝግ ቤት ዝግ ቤት የተባለ የቶማስ ልቡና ነው። ዛሬም የክርስቶስን የባሕርይ አምላክነት ሳያምኑ፣ የእናቱን አማላጅነት ሳያምኑ ልቡናቸውን ዘግተው ያሉ ብዙ ሰዎች አሉ። እነዚህን ሰዎች መድኃኔ ዓለም ክርስቶስ ከልቡናቸው በር ላይ ቁሞ ሰላም ለእናንተ ይሁን ይሏቸ ይላቸዋል አርኁ ኆኃተ መኳንንት መኳንንት ልቡናችሁን ክፈቱ፣ ያላመናችሁ እመኑ፣ ሰላማችሁ የሰላም አለቃ የዘላለም አባት እኔ ያድርባችሁ እኖራለሁ ሲል ዛሬም ልቡናቸውን ባለማመን ዘግተው ላሉ ሰዎች መድኃኒታችን ኢየሱስ ክርስቶስ ሰላም ለእናንተ ይሁን ይላቸዋል። ሌላው ዝግ ቤት ተብሎ እየተጠራው መቃብር ነው። ከመቃብር ሲነሳ መግነዝ ይፈታለት፣ አይሁድ እንዳይነሳ የደረደሩትን ድንጋይ እያነሳለት ሳይኖር፣ በሕቱም መቃብር መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል ተነስቶ መነሳቱን ወይም መነሳቱን ለማጠየቅ በዝግ ቤት ገብቶ ደቀ መዛሙርቱን ሰላም ለእናንተ ይሁን ብሏቸዋል። መጨረሻው ግን በዝግ ቤት ገብቶ የማስተማሩ ምስጢር ምክንያት ምንድን ነው? ካል በትንሣኤ ቅድም ይህንን ሁለተኛ ዳግሚያ ትንሣኤ እንደምንለው ሁሉ ይህ ትንሣኤ ለእኛ ትንሣኤም ይሆናል። በትንሣኤ ዘጉባኤ ይህ ዓለም አልፎ በመጨረሻው ሰዓት ክርስቶስ ለኃጣን ፍዳቸውን፣ ለጻድቃን ዋጋቸውን ለመክፈል በመጣበት ሰዓት መቃብር የሚቆፍር፣ ድንጋይ የሚያነሳ፣ መግነዝ የሚፈታ የለም። በንፋ አሚያ ይትነሱ በንፋ ተቀር ነው የሚለው ቅዱስ ሚካኤል የነጋሪት ድምፅ ያሰማል። ያን ጊዜ ባውሬ ሆድ የተቀበሩት በምድረ በዳ የቀሩት መቃብራቸው የማይታወቀው ሁሉ መቃብር ክፈቱልን፣ ድንጋይ አንሱልን፣ መግነዝ ፍቱልን ሳይል በትንሣኤ ዘጉባኤ ተነስተን ወይ እንደሚያስነሳን አስነስቶ መንግሥተ ሰማያትን እንደሚያወርሰን ለማጠየቅ በዝግ ቤት ገብቶ ደቀ መዛሙርቱን ሰላም ብሏቸዋል። ደቀ መዛሙርቱን ሰላም ለእናንተ ይሁን ብሏቸዋል። ለደቀ መዛሙርቱ የሰጠው ሰላም ዛሬ ዓለም በልቶ ጠጥቶ ነግዶ አትርፎ ተምሮ ውጤት አግኝቶ የሚያገኘው ሰላም አይነት ሰላም አይደለም። ለደቀ መዛሙርቱ የሰጠው ሰላም ደቀ መዛሙርቱን በዚህ ዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ይህን ዓለም አሸንፌዋለሁና እናንተም በሃይማኖት መከራ በመቀበል ሰላምን መከራ በመቀበል መከራውን አሸንፋችሁ የሰላም ባለቤት ትሆናላችሁ ብሏቸዋል። ሰላም ለእናንተ ይሁን ሲላቸው አንደኛ ሰላም ለእናንተ ይሁን ያላቸው ልጅነትን ነው። ልጅነትን ሰላም ይላታል። ከሰላም አለቃ ከዘላለም አባት ከእግዚአብሔር ጋር በአርባ ቀንና በሰማኒያ ቀን ከማይጠፋ ዘር ከማኅፀነ ዮርዳኖስ ከአብራ ከመንፈስ ቅዱስ ተወልደን አንድ የምንሆንባት ሰላም መንግሥተ ሰማያትን የምንወርስባት ልጅነት ናት። ሰላም ለእናንተ ይሁን ሲል ልጅነትን እሰጣችኋለሁ እናንተም ልጅነትን ተቀብላችሁ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ሰዎቹን የእግዚአብሔር ልጆች ታደርጋላችሁ፣ መንግሥተ ሰማያትን ታወርሳላችሁ ሲላቸው ነው። ሌላው ሁለተኛ ሰላም ለእናንተ ይሁን ሲላቸው ሰላም ብሎ የጠራት መንግሥተ ሰማይን ነው። በዮሐንስ ወንጌል ምዕራፍ 14 ቁጥር 27 ላይ ያለው ኃይለ ቃል እንዲህ ነው ክሙ ወሰላም አቡሰላሜ የሐድግ ለክሙ ወሰላምየ እሁበክሙ ሰላሜን እሰጣችኋለሁ ሲል በዚህ ምድር ላይ ከአብራ ከመንፈስ ቅዱስ ከማየ ፀና ዮርዳኖስ ተወልዳችሁ የእግዚአብሔር ልጆች ትሆኑ ዘንድ ሰላም ልጅነት እሰጣችኋለሁ ሲል ነው። በዮሐንስ ወንጌል ምዕራፍ አንድ ቁጥር ዐሥራ ሁለት ላይም ይህንን ቃል መድኃኒታችን ኢየሱስ ክርስቶስ አስተምሮታል ላመኑበት ልጅነትን ሰጣቸው። ውሉደ እግዚአብሔር ይኩኑ የእግዚአብሔር ልጅ የሆኑ ዘንድ ስልጣንን፣ ሰላምን ሰጣቸው። ስለዚህ ሰላም ለእናንተ ይሁን ሲል ልጅነትን ነው። ወሰላም አዊየ እሁበክሙ ሲል ደግሞ እስመ ብዙ እስመ ውስተ ቤተ አቡየ ብዙ ማኅደር ወምዕራፍ ቦቱ በአባቴ ቤት ብዙ ማደሪያ፣ በአባቴ ቤት ብዙ ተዋለጦ ተገድ፣ በአባቴ ቤት በብዙ ነገር በብዙ ክፍለ ነገር የምትወረስ መንግስተ ሰማያት አለች ብሎ ነበርና የአባቴ ሰላም መንግስተ ሰማያትን እሰጣችኋለሁ። አኮ ዘሆ በክሙ አነ በከመይሁ ባለም እኔ የምሰጣችሁ ዓለም እንደሚሰጠው አይነት ሰላም አይደለም። ዓለም ሰጦ ይቀማል። ዓለም ሰጦ ያማል። ዓለም ሹሞ ይሽራል። ዓለም አልብሶ ይገፋል። ዓለም አክብሮ ያዋርዳል። ዓለም ዙፋን ላይ አውጥቶ ዙፋን ይገለብጣል። እኔ የምሰጣችው ሰላም ግን መንግሥተ ሰማያት ከተሰጠች የማትወሰድ የቅዱሳን ርስት ዘላለማዊ ሀብት ናት ሲል ሰላም ለእናንተ ይሁን ሲላቸው መንግሥተ ሰማይን እሰጣችኋለሁ ሲላቸው ነው። ስለዚህ ለሐዋርያት መድኃኒታችን ኢየሱስ ክርስቶስ ሰላም ለናንተ ይሁን ሲል መጀመሪያ ልጅነትን ሰጧቸዋል፣ መንግሥተ ሰማያትን እንደሚያወርሳቸው ቃል ገብቶላቸዋል። ከዚህ በኋላ ሰላምን ለዓለም እንዲያድሉ፣ ሰላምን እንዲያስተምሩ፣ ወደ ሰላም ሰውን እንዲጠሩ አዋጅ የሰላም አዋጅ ነጋሪ አድርጎ ሁሩ በባህር ውስጥ ተኩሎ አጽናፍ ዓለም ሂዱና በዓለም ዙራቸው አስተምሩ ብሎ ልኳቸዋል። ይህ አንዳንድ ሰዎች ሰላም ሳይኖራቸው ስለ ሰላም ይናገራሉ፣ ሰላም ሳይኖራቸው ስለ ሰላም ይጽፋሉ። መድኃኒታችን ኢየሱስ ክርስቶስ ግን መጀመሪያ ለደቀ መዛሙርቱ ሰላምን ነው የሰጣቸው። ሰው ሰላም ሳይኖረው ስለ ሰላም ማውራት አይችልም። ስለ ሰላም ሰላም ሳይኖረው ስለ ሰላም መኖር አይችልም። ስለዚህ መጀመሪያ ሐዋርያት እነሱ ሰላም አግኝተው ላለም ሰላምን ያድሉ ዘንድ ባደሩበት፣ በዋሉበት፣ ባስተማሩበት፣ ባረፉበት ሰላምን ያድሉ ዘንድ እንዲህ ብሏቸዋል። ወደ ቤት ስትገቡ ሰላምታ ስጡ። የማቴዎስ ወንጌል ምዕራፍ 10 ቁጥር 12 ላይ ሰላማችሁን የሚቀበላችሁ ቢኖር ሰላማችሁ ሆነ በዚያ ሰው ላይ አድሬበት እኖራለሁ። ሰላማችሁን የማይቀበላችሁ ቢኖር ደግሞ ትቢያውን አራግፋችሁ የእግራችሁን ትቢያ ሳይቀር አራግፋችሁ ውጡ ነው ያላቸው። ለምንድን ነው ሐዋርያትን የእግራችሁን ትቢያ አራግፉ ያላቸው? ሲል ሐዋርያት የረገጡት መሬት የተባረከ ስለሆነ ሐዋርያት የቆሙበት ቦታ፣ ትቢያቸው፣ የረገጡት መሬት ሙት ያስነሳ፣ ድውይ ይፈውስ፣ ለምጽ ያነጻ ስለነበረ በጥላቸው ድውይ ይፈውሱ ስለነበረ የረገጣችሁት ቢያንኳን ለማያምኑ ሰዎች እንዳይቀርላቸው አራግፋችሁ ትጡ ብሏቸዋል። ስለዚህ የሰላም አባት የሰላም አለቃ መድኃኒታችን ኢየሱስ ክርስቶስ ለሐዋርያት ሰላምን ሰጥቶ፣ ሐዋርያት ደግሞ ለዓለም ሰላምን እንዲያድሉ አስተምረዋል። ስለዚህ በዛሬውን ዕለት በሁለተኛ ለደቀ መዛሙርቱ በተገለጸበት ቀን የሰላም አለቃ አምላካችን መድኃኒታችን ኢየሱስ ክርስቶስ አምስት ሺህ አምስት መቶ ዘመን ሰላማቶ

ያረጋገጠበት ሰላምን ለሰው ልጆች ያደለበት ሰላምም ለሰው ልጆች እንደሆነ ለሰው ልጆች ሰላም ሲል እንደሞተ እንደተነሳ ያረጋገጠበት ቀን ነው ማለት ነው። ስለዚህ ደቀ መዛሙርቱ ዛሬ ሰላምን ያገኙበት ከአይሁድ ፍርሃት የተላቀቁበት ቀን ነው። ሰላም ለእናንተ ይሁን ለሐዋርያት ብቻ ያይደለ፣ ዛሬም አምላካችን መድኃኒታችን ኢየሱስ ክርስቶስ በኑሯቸው በሥራቸው፣ በትምህርታቸው በአጠቃላይ ሰላም ለእናንተ ይሁን ይላል። ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ከአምላኳ ከመድኃኒቷ ከንጉሷ ከኢየሱስ ክርስቶስ የተቀበለችውን ሰላም ሁል ጊዜ በቤተ ክርስቲያን ትሰብካለች፣ ትናገራለች። በተለይ በዚህ ወቅት የሰላምታ መለዋወጫችን ሳይቀር እስከ ሀምሳ ቀን ድረስ ያለው ቅድም በመግቢያዬ እንዳልሁት ክርስቶስ ከሙታን ተለይቶ ተነሳ። ሰይጣንን አስረው አዳምን ነፃ አወጣው። ስለዚህ ሰላም ሆኗል። ሞት በክርስቶስ ሙቷል። መቃብር ተዘግቷል። ተከፍቶ ይኖር የነበረው ሲኦል ተዘግቷል። ተዘግቶ ይኖር የነበረው ገነት ተከፍቶ፣ ነፍሳት ወደ ገነት ወደ ቀደመ ክብራቸው ወደ ቀደመ ማረጋቸው ገብተዋልና ደስ ይበላችሁ። ሰላም በምድር ይሁን ብለን ክርስቶስ በልደቱም የሰበከው በቤተልሔም ሰላምን ነው፣ በትንሣኤውም የሰበከው ሰላምን ነው። ቤተ ክርስቲያንም የምትሰብከው ይህን ነው። ስለዚህ ዛሬ ቤተ ክርስቲያን ሁል ጊዜ የትንሣኤ ቀን ብቻ ሳይሆን፣ ሁል ጊዜ ቤተ ክርስቲያን ሰላም ካንደበቷ አይለይም፣ ሰላምን ትሰብካለች በሰማይ ለሚበሩ በምድር ለሚሽከረከሩ በባህር በመርከብ ለሚንቀሳቀሱ በየብስ በእግራቸው ለሚንቀሳቀሱ ሁሉ ሁልጊዜ ቤተ ክርስቲያን በማሕሌቷ በጸሎቷ በቅዳሴዋ ሀገር ለሚጠብቁ ሰላምን ትሰብካለች ሰላምን የምትሰብከው ለሁሉ ነው በበሽታ በሆስፒታል ላሉት ሰላምን ትሰብካለች በንግድ ላይ ላሉት ሰላምን ትሰብካለች ጸረፍ አገር ለሚጠብቁ ለወታደሮች ሰላም ትሰብካለች። በዙፋን ላይ ላሉ ሰላም ትሰብካለች። በጠቅላላው ቤተ ክርስቲያን የሰላማዊ የኢየሱስ ክርስቶስ ማደሪያ የሰላማዊ የኢየሱስ ክርስቶስ የበረከትና የሰላም ማደያ ስለሆነች ሁል ጊዜ ሳትሰለች ስለ ሰላም ትናገራለች። ስለ ሀገር ትጸለያለች። እሱ ሰላማ ለብሔር ወበሰላመ ብሔር ይከውን ንብረት ህክሙ። ለሀገር ሰላም ጸልዩ። ሀገር ሰላም ስትሆን ዜጎቿ በሰላም ይኖራሉና ስለ ሰላም ስለ ፍቅር፣ ስለ አንድነት ጸልዩ ብላ መድህን ዓለም ክርስቶስ ሰላም ለሰው ልጆች ይሁን፣ ፍቅር ለሰው ልጆች ይሁን፣ በረከት ለሰው ልጆች ይሁን፣ ትንሣኤ ልቡና ለሰው ልጆች ይሁን ብሎ ያስተማረውን ትምህርት ቤተ ክርስቲያን ይህን አብነት በማድረግ ሐዋርያት ሰላምን ከክርስቶስ ተቀብለው በገቡ በፊት ሁሉ ሰላምን እንዳደሉ ቤተ ክርስቲያንም ሁልጊዜ ሰላምን ታስተምራለች። ስለዚህ የዛሬው ትምህርታችን መድህን ዓለም ክርስቶስ ሰላም ለሰው ልጆች ለእናንተ ይሁን ብሎ ያስተማረው ትምህርት ቤተ ክርስቲያን ይህን ምክንያት አድርጋ ዛሬ ብቻ ሳይሆን ሁል ጊዜ የምታስተምረው ሰላም ይህ ነው ማለት ነው። ስለዚህ ቅድም እንደተናገርኩት ሰላም ያጣችሁ ሁሉ ሰላማዊ ኢየሱስ ክርስቶስ በልቡናችን በር ላይ ቁሞ ሰላም ለእናንተ ይሁን ይለናል። ክርስቶስን የተዘጋ ልብ እንጂ የተዘጋ ቤት አይከለክለውምና ሁላችም ልባችንን ከፍተን ሰላማዊ ኢየሱስ ክርስቶስን ተቀብለን እንድንኖር እግዚአብሔር ይርዳን። ኢየሱስ ክርስቶስ የሰላም ያደረገባቸውን ነገሮች ሁሉ ያደለው ለእኛ ነው። የሰላም እናታችን ድንግል ማርያምን በመስቀሉ ስር የሰጠን ለእኛ ነው። እርቅ ያደረገበት ወገብረ ሰላመ በደመ መስቀሉ በመስቀሉ ሰላም ያወጀበት መስቀሉን የሰጠው ለእኛ ነው ሰላም የመሰረተባት በደሙ የመሰረታት ቤተ ክርስቲያንን የሰጠን ለእኛ ነው። ነቢየ እግዚአብሔር ቅዱስ ዳዊት ነው ምንድን ነው ኅሥሣ ለሰላም ወዴግና፣ ሰላምን ፈልጋት ተከተላት ይላል። ሰላም የራሱ አደባባይ አላት። ስለዚህ ሰላም ያጣን ሰዎች ወደ ሰላም አደባባይ፣ ወደ ቅዱስ ቤተ ክርስቲያን፣ ወደ ሰላሙ አደባባይ፣ ወደ መስቀል፣ ወደ ሰላሙ ንጉሥ፣ ወደ ክርስቶስ ቀርበን ሰላም አግኝተን እንድንኖር የጥበብና የማስተዋል ባለቤት እግዚአብሔር ይርዳን። ሰላም አብ ወወልድ ወመንፈስ ቅዱስ ወፍቅራ ለእግዝእትነ ማርያም የሃሉ ማይከሌክሙ የአብ የወልድ የአብ የወልድ የመንፈስ ቅዱስ ሰላምታ የእመቤታችን ፍቅር ከሁላችሁ ጋር ይኑር። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ሰላም ለእናንተ ይሁን። ዮሐንስ ወንጌል ምዕራፍ 20 ቁጥር 26